የዛሬው ታሪክ በስቃይ ውስጥ ስለ ጸለየች ሴት ነው። እግዚአብሔር የተሰበረ ልብን ጩኸት በእውነት እንደሚሰማ ስለ ተገነዘበች። ከምንም በላይ ልጅ ለማግኘት የምትናፍቅ ሐና የምትባል ሴት ነበረች። ከዓመት ወደ ዓመት ጠብቅ ቆይጅ፣ ከዓመት ወደ ዓመት ምንም አልተለወጠም። ነገሩን የበለጠ ከባድ ያደረገው እሷ ያልነበራትን ነገር ያለማቋረጥ ታስታውሰ ነበር። ሌሎችም ያፌዙባት ነበር። ልቧ በሐዘን ታና መንፈሷ ተሰበረ። አንድ ቀን ሐና ወደ እግዚአብሔር ቤት ሄደች። እዚያው በሐዘን ተቀመጠች። እምባዋን መቆጣጠር አልቻለች። በዝምታ ጸለየች። ስትጸልይ ከንፈሮችዋ ይንቀሳቀሱ ነበር፣ ድምጽ ግን አልወጣ። ከልቧ ጥልቅ ወደ እግዚአብሔር ጮኸች እና ከጌታ ሆይ ወንድ ልጅ ብትሰጠኝ መልሼ እሰጥሃለሁ አለች። ካህኑ ኤሊ አያት ብዙ ጠጥታ የሰከረች መሰለው። ሐና ግን እንዲህ ስትል ገለጸች፦ አልሰከርኩም፣ ነፍሴን በእግዚአብሔር ፊት እያፈሰስኩ ነበር። ኤሊን እንዲህ አለ፦ በሰላም ሂጂ፣ እግዚአብሔር የለመንሽውን ይስጥሽክ። በሐናም ውስጥ የሆነ ነገር ተለወጠ። ተነስታም ተነስተን እምባዋን ጠረገችና በሰላም ሄደች። ተአምር ከመከሰቱ በፊትም እንኳን ከጊዜ በኋላ እግዚአብሔር ጸሎቷን መልሰላ ሐና ሳሙኤል የሚባል ወንድ ልጅ ወለደች። በመጽሐፍ ቅዱስ ውስጥ ካሉት ታላላቅ ነቢያት አንዱ። በዝምታ የጮኸችው ሴት ነገሥታትን የሚቀባ የልጅ እናት ሆነች። ታሪኳ ይህንን ያስተምረናል። እግዚአብሔር በጸጥታ ጸሎቶቻችሁን ይሰማል፣ እንባችሁም ያያል። አልረሳችሁም። እየጠበቃችሁ ሊሆን ይችላል። ምናልባት ልትጎዱ ትችላላችሁ። ምንም ነገር እየተለወጠ እንዳልሆነ ሊሰማዎት ይችላል። ነገር ግን እግዚአብሔር ከቴንቱ በስተጀርባ እየሠራ ነው። የእርስዎ ግኝት ከምታስቡት በላይ ቅርብ ሊሆን ይችላል። ይህ ታሪክ ካበረታታዎት፣ ለተጨማሪ የመጽሐፍ ቅዱስ ታሪኮች ላይክ እና ሰብስክራይብ ያድርጉ።